ብርድ ብርድ እያለኝ ነው ካለች በኋላ ህይወቷ አለፈ። አንጋፋ አርቲስት ፍሬህይወት ባህሩ የመጨረሻ ንግግር አሳዛኙና የበርካቶችን ልብ የሰበረ ነው። ሚኪ ነኝ ከሚኪ ታቡር ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። እስከ መጨረሻው እንድታዳምጡኝ በትህትና ጠይቃለሁ። በጣም አዝናኝ ስራዎችን በማቅረብ በኢትዮጵያ ፊልሞ ኢንዱስትሪ ውስጥ በከፍተኛ ሁኔታ አስተዋጽኦ ያበረከተች ጥቂት ስራዎችን ብቻ ዘመን የማይረሱ ስራዎችን ከሰሩት አርቲስቶች መካከል አንዷ አርቲስት ፍሬህይወት ባህሩ ናት ብትባል የማይካድ እውነታ ነው። እያንዳንዱ ኢትዮጵያ ያለው አርቲስት አብዛኛው አዝናኝ ከህዝብ ዘንድ በጣም ተወዳጅነትና ፍቅር አላቸው። እያንዳንዱ ቤት በጓዳ በቴሌቪዥን መስኮት የሚያዝናኑት ብዙ ነገሮችን እያስተማሩ እያዝናኑ በደስታ ህዝቡን በጣም የሚያፈነጥዙት አርቲስቶቻችን ናቸው። እነዚህ እንቁ ኮሜዲያንም በጣም በሚገርም ሁኔታ ደግሞ የፊት ገጽታ ባስቅኝ በማሳየትም በርካቶችን በማስደመምም ከታወቁት እንቁ ተዋናዮች መካከልም በጣም በሚገርም ሁኔታ ጥቂት ብርቅዬ ተዋናዮች መካከልም ነበረች። በጣም የሚያሳዝነው የእሷ ህልፈት የበርካቶችን ኢትዮጵያውያንን ልብ ሰብረዋል። በተለይ ፍሬ ህይወት ባሰቀኝም በሲሪየስም በሁለቱም ጉዳይ ላይ በጣም የሚገርም የትወና ብቃት እንደነበራትም ነው። በጣም የሚገርም ትወና ብቻ ሳይሆን የማዋሀድ አቅም አላት። በጣም የሚገርመው የገጸ ባህሪውን ሙሉ ማንነት የመላበስ አቅም እንደነበራት ጭምርም ነው። የፍሬህይወት ህልፈት በጣም በሚያሳዝን ሁኔታ ብርድ ብርድ እያለኝ ነው በማለት ማለፏ በርካቶችን ያስደነገጠ ክስተትም ሆኗል። ያሳዘነም እምባ ያራጨም ክስተትም ነው። ምክንያቱም አንድ ሰው የሆነ ከወትሮ በተለየ ሁኔታ የሆነ ስሜት ሲሰማ ብዙ ጊዜ ህይወቱ ሲያልፍ ይስተዋላል። ብዙ ጊዜ ማለት ነው። አንድ ሰው ወይም በጣም በሚያሳዝን ሁኔታ በሰው እጅ ሊሆን ይችላል፣ የሆነ አደጋ ሊሆን ይችላል። ደግሞም ደግሞ ወዳሁኑ ልሞትም ይችላል። በጣም ብቻ የእሷ እንግዲህ ብርድ ብርድ ስላት እንደነበርና የመጨረሻ ሰዓታት ላይ በጣም በሚያሳዝን ሁኔታ አንጀት ትበላለች በማለትም ነው በርካታው ካጠገቧ የነበሩት ሰዎች ስገልጹ የነበሩት ወዳጆቿ፣ ኖርማልና ና ጤነኛ እንደነበረች ደግሞም ደስተኛ ህይወት እንደነበራት ነው። አንዳንድ እንግዲህ በእኛ ሀገር የተለመደው ለአርቲስቶቻችን ብዙ ጊዜ ክፍያ ጉዳይ ነው። ክፍያ በደንብ አያገኙም። አብዛኞቹ አርቲስቶቻችን በቻለንጅ ነው ህይወታቸውን የሚገፉት። ፊልም ላይ ወጥቶ እንደምታየው አይደለም። በጣም በሚያሳዝን ሁኔታ በፊልሙ ተመሳሳይ ህይወት የሚኖሩት በስቃይና በችግር የሚኖሩት አብዛኞቹ አርቲስቶቻችን እንቁ እንቁ የተባሉት አርቲስቶቻችን እንዳሉም ይታወቃል። እኛ ሀገር ሴሌብሪቲ ወይም አንድ ሰው ታዋቂና ዝነኛ ሲሆን ግን ገንዘብ የማግኘት እድሉ በጣም ጠባብ ነው። ብዙ ጊዜ ፊልም ላይ በከፍተኛ ሁኔታ የሚሳተፉት ገንዘብ የሚያገኙበት መንገድ በጣም ጥቂት ነው። ብዙ ስራዎችን የሰራሉ፣ ህዝብን ያስደስታሉ። ቢያንስ ህዝብን ማሳቅ ራሱ አንድ ቁ ትልቅ ቁም ነገር ነው። ብዙ ሰዎች አልተረዱትም። በጣም የሚያሳዝነውና የበርካቶችን ልብ የሰበረው ህዝብን እያሳቀች እያጽናነች ነው ናች አብዛኛው አርቲስቶቻችን ማለትም ነው። ቢያንስ የኢትዮጵያ ህዝብ በአብዛኛው በኑሮ በተለያየ ቻሌንጅ ውስጥ ያለው ህዝብ ሳቅ ማሳቅ ራሱ ከፍተኛ ክፍያ ሊከፈላቸው ይገባል፣ በማለት ነው በርካቶቹ እየገለጹ ያሉት። ምክንያቱም ግን ባደጉት ሀገራት፣ ትላልቅ ሀገራት ቢከድ በሚሊዮን ዶላሮች ገንዘብ ሲያገኙ ይስተዋላል። ሴሌብሬቲ ወይም ታዋቂ ሰዎች ማለት ነው። ኢትዮጵያ ላይ ለአርቲስቶቻችን ማስታወቂያ እየተሰጣቸው ነው ወይ? ከኋላ ተነስቶ ቲክቶክ ላይ አንድ ና ሁለት ብቻ ብዙም ሳይ ደግሞ በአቋራጭ መጥቶ ብዙዎቹ ይከብራሉ፣ በማለት ነው አንዳንዶቹ ሀሳባቸውን ያነሱ ያሉት። ግን ብዙ ውጣ ውረድ አልፎ ቲያትር አሳይቶ ያን ሁላ ቻለኝ ተቋቁሞ ትምህርት ደረጃ አጠናቆ

በአግባቡ ጨርሶ ሁሉን ነገር ብቁ ሆኖ መጥቶ የሚሰሩት ግን ገንዘብ የማግኘታቸው እድል በጣም ጠባብ እንደሆነ በርካቶቹ ይገልጹታል። ከነዚህ መካከልም ከዚህ በፊት አብዛኛው ብዙ ብር ሳይከፈለው ህይወቱ ያለፈው አንዱ ባቡጂ ነው። ባቡጂ ይጠጣል፣ እንደዚህ ነው ባይሪው በማለት በርካቶቹ ነፍሱን የማሪውና ሀሳብ ቢያነሱም ባቡጂ ለመጠጣት ምክንያት የሆነው ማን ነው? ይከፈለዋል ወይ? በደንብ ይከፈለው ነበር ወይ? በማለትም ነው የሚከፈለው ገንዘብ እኮ በጣም በሚያሳዝን ሁኔታ ካረቄና ከጠላ የማያልፍ ገንዘብ ነው በማለትም ነው በርካቶቹም ከዛም የተነሳ ብሶት ነው በማለትም ነው በርካቶቹ ሀሳባቸውን ሲገልጹም የተስተዋለው። ማለትም ነው በጣም በሚያሳዝን ሁኔታ በርካታ አርቲስቶቻችን፣ ኮሜዲያኖቻችን በጣም በሚያሳዝን ሁኔታ ሁነም በጣም የሚኖሩበት ህይወት ካላቸው ከፊልሙ ህዝብ ዘንድ ካላቸው አክብሮት ጋር የማይወዳደር እንደሆነ ጭምርም የማይታሰብ እንደሆነ ጭምርም ከዛም ወርዶ ብዙ ቻሌንጆችንና ስቃዮችን እያዩ እንደሚኖሩ ጭምርም ምንም ጥርጥር እንደሌለ ጭምርም ነው ከባዱና አሳዛኙ ብቻ ሳይሆን በርካቶቹ አርቲስቶቻችን ህይወታቸው ሲያልፍ ከዛ ካለፈ በኋላ የምናዝንበት ነገር በጣም ይህን የት እየተለመደ መጥቷል። ከማለፋቸው በፊት ምን ረዳ ናቸው? ሰሞኑን ብቻ ለብቻ አንዱ ተዋናይ መካከል አዝናኙ አቢቲ ይባላል። አቢቲ አሁን ገንዘብ እርዳታ ብለው ነው እሱ ራሱ በጣም በሚያሳዝን ሁኔታ የሚኖርበት ህይወት በጣም የቻለንጅ ህይወት ነው። በጣም የሚያሳዝነው ምስኪን የአቢቲ የሚባለው ያው ሰሞኑን በእርዳታ ስም ገንዘብ አጭበርብረዋል በማለትም ነው ስሙን ሲያነሱ ተስተውሏል። ለዚህ የዳረገው ምንድን ነው? አርቲስቶቻችን እንዴት ነው እያገኙ ነው ወይ? ተዋናዮቻችን ትወና ላይ የተወኑት አቢቲ በትንሹ ጥቂት ፊልሞች ላይ ብቻ ሳይሆን በዝነኝነትም ብዙ ፊልሞች ላይ በርካቶችን ሲያዝናና የነበረ ነው። ቢያንስ ሳቅና ፈገግታ ለኢትዮጵያ ህዝብ የሰጠ አንዱ የራሱን አስተዋጽኦ ያበረከተ ሰው ነው። ስለዚህ ለሱ የሚገቡት አርቲስቶቻችንን በደንብ ቢከፈላቸው የተሻለ ይሆናል በማለትም ነው። መጠቀሚያ ብቻ ሳይሆን ብዙዎች ማድረግ ያለባቸው ተከፋይ እንዲሆኑም ነው። አንዳንድ ቆንጆ ቆንጆ ሴቶች እንኳን ያው ባላብትን የማግኘት እድል አላቸው። ሌሎች ግን እንደዚሁ ዘርቶ የምትተዳደሩት ደግሞ ምንድን ነው መውደቂያቸው የት ነው? አድራሻቸው በጣም በሚያሳዝን ሁኔታ የአቢቲ ቤት በጣም በጣም በጣም አሳዛኝና አሁን ራሱ ቀለም አስቀብቶ እንዲያምር አድርጓል ማለትም ነው፣ በማለት በርካቶቹ እንዳው ትንሽ አሻሽሎታል በማለትም ነው ሀሳባቸውን ሲገልጹ የነበሩ። ስለዚህ አርቲስት በህይወት እያለ መርዳት ከጎን መቆም ግድ እንደምል ሰፋ አድርገን ደግሞ ማሰብ አለብን። አርቲስቶቻችን መቸገር አለባቸው ማለት አይደለም፣ ምክንያቱም መቸገር በፍጹም የለባቸውም። ደግሞ እንደዛ ስባል ትከፈልላቸው ወስዶ ገንዘብን እንደፈለጉ ጨፍጭፎ ጨፍሮ ያጥፉ ማለትም አይደለም። በአግባቡ ለቤተሰቦቻቸው ልጆቻቸውን የነገ ህልሞቻቸውን እንዲያሳኩና ለሀገርም ትርፍ እንዲሆኑ በዛው እንድጠቅሙም እንደሆነ ጀምረም ነው። የአርቲስቷ ህልፈት የበርካቶችን ልብ የሰበረ ክስተት ነው። ይቺ የአርቲስት ፍሬ ህይወት የተወነችው የተለያዩ ፊልሞች ላይ ተውናለች። በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ካገኘቻቸውና በህዝብ ዘንድ በዋናነት ከተወነቻቸውና ታዋቂነት ካገኘቻቸው ስራዎች መካከል ለአብነት ያክል ኪነ ጥበብ ሙያ ውስጥ ከተሳተፈቻቸው ፎርፌ፣ ረመጥ ነቃሽ እንዲሁም በአገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን ያተረፈች ታላቅ አርቲስት ናት። ህይወቷ ያለፈው በርካቶችን እምባ ያራጨ ያሳዘነ ክስተትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ስለዚህ አርቲስቶቻችን በህይወት ያሉ መንከባከብ ከጎናቸው መሆን የሞራልም የዜግነትም ግዴታ እንዳለብንም ነው በርካቶቹ ማሰብ ያለባቸው በማለት ምክንያቱም እነዚህ ያዝናኑናል፣ አልፎም ደግሞ የሀገራችንን ባህል እያስተዋውቁ በተለይ በቲያትር ዘርፍ የሚተውኑት ከተለያዩ ውጭ ሀገር መጥቶ ያዩታል። በጎብኚዎች መልክ የሚገኘው ገንዘብ ስየት ነው እየገባ ያለው በማለትም ነው ብዙ ገቢ ያለ ታዲያስ ወጪው ላይ ለምን የሚከፈለው ነገር ላይ በደንብ ብታሰብበት የተሻለ ይሆናል በማለትም ነው ይቺ አርቲስት እንቁ አርቲስት በጣም በሚያሳዝን ሁኔታ ህይወቷ ማለፉ በርካቶችን ያሳዘነና እምባ ያራጨ ክስተት ነው። ብሔራዊ ቲያትር ቤት የሚተውኑት በነገራችን ላይ ዝም ብሎ በዘፈቀደ ሳይሆን በጣም ብቃትና የትወና ብቃት ያላቸው ጎበዝ ተዋናዮች እንደሆኑ ጭምርም ነው የትወና ብቃት ሳይኖር ሰው ወጥቶ ሰውን በፍጹም ማዝናናት እንደማይችል ጭምርም ነው እንቁ ና ምሬ ተዋናዎች መካከልም አንዷ እንግዲህ ፍሬ ህይወት ነች ነፍስ ይማር በማለት በርካቶ ሀብቶችም የመጨረሻ ሰዓታትን በማስመልከት ብርድ ብርድ አለኝ በማለት በጣም በሚያሳዝን ሁኔታ ህይወቷ ማለፉ በርካቶችን እምባ ያራጨና ያሳዘነ ክስተት ነው። አንዳንዶቹ ደግሞ እንደዚህ አይነት ደግሞም ከብዙ ፈተና መከራ በህመም ሆስፒታል ሳተኛ ሳተሰቃይ ማለፏም ደግሞ ረፍት ነው፣ እንደዚህ አይነት እልፈት ብዙዎች ይወዳሉ በማለት አንዳንዶቹ ሀሳቦችም ቢያነሱም ዞሮ ዞሮ ሞት ስለሆነ በጣም ያሳዝናል። በጣም ልብ የምሰብር ክስተት ነው። እስካሁን ድረስ አብሬያቸው ቆየት ሚኪንኝ ከሚኪታቦር ዘመዶቿና አድናቂዎቿ መጽናናትን እንመኛለን። ሰላም ቆዩልኝ።